ሰብስበውናት ይበላሉ። ያልኩሽን ስራ በስርአት ከሰራሽ ገንዘብሽን ታገኛለሽ። እሺ ግን አይገላቸውም ማለት? ምነው በአንዴ ጻድቅ እንሆናለሽሳ? ሁለት እግር አለኝ ተብሎ ለዛፍ ላይ ይወጣል? ልክ ነሽ እኮ፣ ግን ግን የሚባል ነገር የለም። አንዴ እዚህ ስራ ውስጥ ተዘፍቀሻል። ወደ ኋላ ላለው ብቲ ግን የሚያጠምድሽን የመረብ ገመድ መበጠስ ነው ተግባባል። ሰላም ጤና ስጥ ላይ ውድና የተከበራችሁ የጃናሪ ቤተሰቦች እንዴት ናችሁ? ላ በያላችሁ በታለም ዳርቻ ሰላማችሁ በዚህ ተረፍ ይበል እያልኩኝ፣ ዛሬም እንግዲህ እንደተለመደው በተወዳጁ በጽናት ድራማ ክፍል አልባሉ ተመጥቻለ ማለት ነው። ባለፈው ክፍል ላይ እንግዲህ እንዳለቀው ምሮ ኪራን ባልተጠራበት ጽናትም ባልተዘጋጀችበት ወስጄ ሁለቱንም አስታርቃቸዋለሁ ስትል ነበር ማለት ነው። እና ዛሬም ምሮ ኪራን ወደ ጽናት ቤት ይዘው ቀጥታለች ማለት ነው። ከዛ ጽናትን በድንገት ምግብ ምናምን ሰርታ ጋብዛቸዋለች ማለት ነው። ከዛ ሲጫወቱ ምናምን ሲሉ ቆይተው ማለት ነው። ከዛን ምሮም እስኪ ደግሞ ከሰአት ወደ እኛ ቤት እና ማታራት እኔ ቤት ቆንጆ እራት ሰርቼ ጠብቃቸዋለሁ እያለች ነበር ማለት ነው። ጽናት መለስ አርጋ እኔ እኮ አሁን ጠግቤ ያለሁ መጥቼ ምንም አልሰራም ስትል፣ አይ እንደ ልምበላ ነው እንደምንገናኘው፣ ስሙ ጥሪ ወራት ሆነ እንጂ ትላታለች ማለት ነው። እሺ እንደዛ ከሆነ አለቻት ማለት ነው። ከዛ ሰኒ ሳንች ምን ስትላት፣ አይ እኔ ግን አልመጣም ሌላ ግብዣ አለብኝ ወይም ሌላም አገኘሁት አለ ስትላት፣ እሺ ለነገ እናድርገው ስትላት፣ አይ አይሆንም እኔ ከቻልኩ በጊዜ ከዛ ከወጣሁ እና በጊዜ ከጨረስኩ ይቀርብ አይቀርም ትላታለች ማለት ነው። ከዛ ምሩ እና ኪራም ተነስተው ወደ ቤታቸው አቀኑ ማለት ነው። ከዛ ፅናቱም ደግሞ ስለተጠራች ለብቻዋ እየመጣችው እያለች ቤቲ ና አዲሷ ሰራተኛ ኪራ፣ አዲሷ ሰራተኛ ወይም አንድነት ማለት ነው መንገድ ላይ ቆመው እያወሩ እየተማከሩ ደረሰችባቸው ማለት ነው። ቤቲ እንግዲህ ለአዲሷ ሰራተኛ ወይም ለአንድነት ማለት ነው መረዣቸው ትላታለች፣ ያልኩሽን በደንብ አድርጊ ምናምን፣ እኔ እዚህ ያስገባዎች ስንትና ስንት ብር ከፍሌ ነው ያልኩሽን እንድታደርጊ ብቻ ነው ትላታለች ማለት ነው። እና አዲሷም ሰራተኛ ግን አይገላቸውም ትላለች ማለት ነው። ሁለት እግር አለ ተብሎ ሁለት ዛፍ ላይ አይወጣም። ስለዚህ ያልኩሽን አድርጊ፣ ወደኋላ ፈፍግ እላለሁ ብትይ የገባሽ በት ወጥ መውጫ አታገኝ ምናምን ትላል እያለች ታስፈራራታለች ማለት ነው። ይህን ያለች ጽናት መጣች ማለት ነው። ከዛ ጽናት ስትመጣ አዲሷ ሰራተኛ አየቻት። ይኸው ጽናት መጣች ስትላት፣ በቃ ንቅንቅ እንዳትይ እዚህ ጋር ቆሚ ያለቻት እና ቤት ሄደች ማለት ነው። ቤቲ አሁንም ቢሆን ተንኮላዋን ወይም ደግሞ ውስጥ መድኒትን መመረዟን አልተውችም መድኒት መስጠቷን ማለት ነው። እና በአዲሷን ሰራተኛ ያስገባችዋት ቤት ናት እንግዲህ እንድታስ እንድትመርዝላት ማለት ነው። ከዛ ገንዘብ ከፍልሻለሁ እያለች ማለት ነው። ከዛ ጽናት ስትመጣ ምን ሆነሻል እዚ ጋ ምን ትሰሪያለች ብቻችን ስትላት፣ አይ እዚ ጋ የሆነ ጥንጥዬ ውሽ ብችላ ነው ውሻ አግኝቼ የነበረ ነው እሱን እዳ በሆሉ ሰጠው ብዬ ኮኖ እያለች እናሸኛኘት እያረግሽለት ነው ምናምን ትላታለች። እና የት አለ ስትላት አይ ባለቤቱ መጥቶ እኮ አሁን ወሰደው፣ እርቦታ አሳዝነኝ ነው ምናምን እያለች በቃ የምታወራው አጣች። በጣም ተከለታተፈች ማለት ነው፣ ስለደነቀጠች ማለት ነው። እና እዚህ ቁጭ ያለችው ታዲያ ቆመች፣ እዚህ አሸኛኘት እያደረግሽለት ነው ምናምን እያለች ቀለጥሽ ባጽናት ማለት ነው። ከዛ ወደ ቤት እንግባ አለቻት ማለት ነው። ከዛ ቤት መጡ። ከዛ እንደተባለው እንደተባለች ማለት ነው። እንግዲህ ለእንግዶች እራት አቀረበች ማለት ነው። ከዛ በቡና ስጪ ነው ያልኩሽ ብላት አለች፣ በቡና ሰጠቻቸው ማለት ነው። ቡናውን ደግሞ የጠጡት ጽናትና ኪራ ነበሩ ማለት ነው። መድሀኒት የተደረገበትን ከዛም በኋላ ምግቡን በልተው ጨርሰው አነሳች ማለት ነው። ከዛም የሆነ ጌም ጀመሩና ጌም መጫወች ጀመሩ። ኪራና ጽናት ወይም ደግሞ ናሆምና ምሮ ማለት ነው። እየተጫወቱ እያሉ ከዛ ያተሸነፈ ወይም ደግሞ ያሸነፈ ና እየተባሉ ተጫዋቱና ከዛ እነ ኪራ ተሸነፉ ማለት ነው። ከዛ እየተሸነፈ ሰዓት ይፈልጋል ተብለው ሰዓት ፈልጉ ተባሉ። ባዶ ክላስ ገቡ ነው ማለት ነው። እዛ እየፈልጉ እያሉ ቀነኝ ልጆች ጊዜ አግኝተው ወይም ደግሞ ጊዜ እንስጣቸውና እዛ ማለት እንዲታረቁ ስለፈለጉ ማለት ነው። በር እንስቀባቸው ተባብለው እዛ ልክ ሰዓት የጌሞ ሰዓት እየፈለጉ እያለ በር ተዘግቡባቸው ማለት ነው። ከዛን እነሱ መድኃኒቱን ስለጠጡ ቢያንኳኩ ቢያንኳኩ በር የሚከፍትላቸው አጡ ማለት ነው። ከዛ ጽናትም ራሴና ዞረኝ አለች። ኪራም ራሴና ዞረኝ ምንድን ነው ምናም ተባብለው በዛው ተኙና አደሩ ማለት ነው። እንግዲህ እነሱ ራሳቸውን የት እንዳደሩ አያውቁም። ራሳቸውን ስተው ነበር ማለት ነው። መድኃኒቱን ስለጠጡ ከዛ ጠዋት ንቅት ስትል ጽናትም ከኪራ ጋር ናት፣ ኪራም ሲነቃ ከጽናት ጋር ነው ማለት ነው። ማታ ግሜን ሆነም ነው ናም ማለት ጀመሩ ማለት ነው። ከዛ እረ ወገቤን ኩላ ሞኛል ማለት ነው። ጀመረች ማለት ነው ጽናት። ከዛ አሁን መጣ እንደ ወገቤ ምናምን ትላላቸው እንደ ምናምን ወገብ ሰባሪ ሆነልኛ ምናምን እያለ እየቀለለባቸው ማለት ነው። እነሱ ግን ታመው ራሳቸውን ሳያውቁ ነው እዛ ያደረስ ማለት ነው። እናም ከዛም በኋላ ቤት ይመጣቸው ማለት ነው። ቤት ይመጣቸው፣ ና ያልኩሽን አደረግሽው ስትላት፣ አዎ ምግብን በልተዋል፣ እንደገና ደግሞ በቡና ሰጥቻቸዋለሁ። ግን እኮ ኪራንና ጽናት ጠጥተውታል ትላታለች ማለት ነው። እና አሁን የት ናቸው ስትላት፣ ክላስ ገብተው ግን በሩ ቆልፈዋል፣ ተኝተዋል ትላታለች። እንደምንም ብለሽ በሩን ክፈችው ትላታለች ማለት ነው። እኔ እኮ ቁልፍ የለኝም ትላታለች። እንደ ሽራርስ ቢሆን ቤቱን ገብተሽ በሩን ክፈችው ብዬሻለሁ፣ ክፈችው ብዬሻለሁ ብላት ላጥ ብላ ሄደች ማለት ነው። ከዚም በኋላ ሳሎን ቁጭ ብሎ ማለት ነው ጽናትና ምሮ ማለት ነው። ማውራት ጀምሮ ባለፈው ግን እኔ ገረመኝ የሙዚቃውን መሳሪያ ነው አዝማሪ ነበር እና ትላታለች ማለት ነው። ባለፈው እንግዲህ ሰክረው ሲዘፍኑ ነበር ማለት ነው። እኔ ግን ሃኒ ምትባለው ልጅ ማየት ናፈቀ ትላለች ማለት ነው። ምሮ እረት ታያታለች፣ ቆይ ትመጣልሻለች ትላለች ማለት ነው ጽናት። ከዛ ኪራን ወይ ደውዬላት እኮ አላውቅም ይላል። እንደ ደውላት እንጂ ጎረቤት አይደለች እንዴት ትላለች ማለት ነው ጽናት። ከዛ ምሩ ደግሞ ሁለና ሆኖ እነኛ ልጆች ተስማሙ ማለት ነው። ስለሰው መውራት ጀመሩ እኮ ማለት እንደ ደውላት ምናምን እየተባባሉ ነው ምናምን ይላል ማለት ትላለች ማለት ነው። ከዛ ነው ሆ አሁን ተስማምተዋል ምናምን ማለት ነው። ከዛ ጽናት ደግሞ እና አሁን ና ምሩ እንደ ቢጣመሩ ደስ ሲሉ ቢጣመሩ ደስ ይለኝ ነበር ተለዋለች። ልኪራ ግን ሴቶቹ እንትን አላችሁ እንጂ ምንድነው ፈላችሁ ሁና ሌላ ታ ማለት ነው ምን ማለት ነው ብላ ጽናት ተኮሻተረች ማለት ነው። ከዛም በኋላ እንደዛ ስታይ አልሲ እንውጣላቸው መሰለኝ መኖራቸውን ራሱ ቴክ ማድረጉ እንውጣላቸው ብለው ናሆምና ምር ወጡ ማለት ነው ከቤት ከዛ ጽናትና ናሆም ብቻቸው ማውራት ጀመሩ። ከዛ ጽናት ብድግ አለች እና እንደውም ልሂድ አለች ማለት ነው። ሄድ ብላ ብድጋ ስትል ራሷን አዞራት ማለት ነው። መድኃኒቷን ለቅጫትም ማለት ነው ከዛም በኋላ

አንቺስ ለምንድን ነው እንደዚህ የምታስብ፣ የለኝ ምናምን አላት ማለት ነው። ከዛም በኋላ እኔም እኮ እወዳሃለሁ፣ ወድሻለሁ ተባብለው፣ ከዛ ፍቅሩን ተቀበለችው ማለት ነው። ያሁን ሰራተኛ ስለሆን እንዳላሳፍርህ ብዬ ነው ምናምን አለችው ማለት ነው። ከዛ እኔ ቤተሰቦችን አማክሬ ነው እንደማጋባሽ ወይም ቤተሰቦችን አማክሬ ነው ጣጣ ይግባሽ ግን አለችው ማለት ነው። ከዛም በኋላ እቅፍ አደረገችው ማለት ነው። እቅፍ ቅፍ ብለው ሰላም እያለችው ማለት ነው። ፍቅሩን እየተቀበለችው እያለ እምሩ እና ናሁ መጡ ማለት ነው። ከዛ ሳቁ ያቆባቸው ማለት ነውና፣ ብለው እያጨበጨው መጡ ማለት ነው። ከዛ ጽናት ደግ ብላ ወደ አከራዊ ወደ ተከላየች ቤት ሄደች ማለት ነው። ወደ አከራዊ ቤት ስትሄድ አከራዊ ቁጭ ብላ እኔ በግን በቀደም ኮ ከነኪራ ቤት የሆነች ጥቁር ለብሳ ተሸፋፍና ስትወጣ የሆነች ልጅ አይቻለሁ፣ እሱንማ መናገር አለብኝ እያለችው እያወራች ነበረ። ከዛ ጽናት በድንገት በሩን ከፍታ ገባች ማለት ነው። ጽናት እንደይነች ምናምን ሰፕራይዝ አለች፣ ሰፕራይዝ ሊንገርች ምናምን ትላታለች። እንግዲህ ከኪራ ጋር ፍቅሩን ተቀበልኩት ልትላት ነበር ማለት ነው። ከዛም በኋላ ምንድን ነው፣ ቆይ መጀመሪያ የኔን ስሚ ትላታለች። በቀደም ከእናንተ ቤት ተሸፋፍና የሆነች ልጅ ስትወጣ አየሁ ስትላት እንዴ የኪራ አደጋ ላይ ያለው ትላታለች፣ ማለት ነው እንደ ይሄን ምን ነገር ማ በጭም በቀደም ዕለት ራሳችን ሲያዞረን ያለ ምክንያት ራሳችን ሲያዞረን አላደርንም። ስለዚህ የሆነ ነገር አለ። ስለዚህ ነው አሁን ሰፕራይዙ ይቆይና ኪራ ጋር ደርሼ ልምጣ ብላ ጽናት ብድግ ብላ ሄደች ማለት ነው። ብድግ ብላ ሄዳ ከዛ ከኪራ ጋር ቁጭ ብሎ ሳሎን መቼ ነው የምንጋባው ምናምን እያላት አባቴን ጋር ሽማግሌ ልከህ እንግዲህ አባቴ ይችላል እገባኛለሁ ምናምን እያሉ እየተቀላለዱ እያሉ ማለት ነው። ከዛም በኋላ አዲሷ አሰራተኛ እንግዲህ አት እነሱ እንደዛ እየተጫወቱ እያለ በመስኮት እንደዚህ ወይም በር ላይ ቆማ ማለት ነው እየቀረጸቻቸው ወይም ደግሞ ቪዲዮ እያቀረጸቻቸው ነበር ማለት ነው። ከዛ በድንገት አየቻት ጽናት ማለት ነው። እንደ ምን ሆነች ነው ምናምን ስትላት፣ አይ ልብስ በሩ ኮ ስልኬ ምንድን ነው በሩ እንትን ይዞብኝ ነው ልብሴን ይዞብኝ ነው ምናምን ብላ አስቀየሰቻት ማለት ነው። ከዛም በኋላ እንዴ ረጅም ሰት ቆየች፣ ስሏት አራሁን ነው ምን አልቆየሁም ምናምን አለች ማለት ነው። ከዛ በጣም ደንግጣ መእታነሱ ጋር ቁጭ ስትል ጽናትና ኪራን እየተጫወቱ ሳሎን ለቀውላት ሄዱ ማለት ነው። ከዛ ቁጭ ብላ ብቻዋን በሀሳብ ሄደች ማለት ነው። በሀሳብ ስትሄድ እምሩ ወጣችና እንዴ ምን ሆነች ነው ማሳሻ አልቆነ ምናምን ትላታለች። አይ አደለም አለች እና ታድያ ምን ሆነች ነው ትላት ወይኔ እቺ ዝገዛ ናይ ምንም ምንም፣ በቃ እዚህ ጋር ደክሞ እኮ ትንሽ አረፍ ይበል ነው ብዬ ብላ ምናምን ብድግ ብላ ሄደች ማለት ነው። ከዛ ምሩ እቺ ልጅማ ከቀልቡ አይደለች ምናምን ማለት ጀመረች ማለት ነው። ከዛ ናሁን ምናምሩ ቁጭ ብሎ ደረጃ ላይ እያወሩ ማለት ነው። ይህ ግርምም የነ ጽናት ፍቅር ምናምን ትለዋለች ማለት ነው። አሁ እግዚአብሔር እኮ ወዳንጃ ያለው እንጀራ ይሻግታል እንጂ ማንም አይበላውም ምናምን ይላታል ማለት ነው። እንድዛ እያሉ እየተጫወቱ እያለ ናሁን ብድግ ብሎ ወደ ሳሎን ሄደ ማለት ነው። እና ይህም እንዲህ በእንዲህ እንዳለ ጽናትም ተጠራጥራለች ማለት ነው። ሁሉን ነገር ኪችን ገብታም እየፈተሸች ነበር፣ ቀያየች ነበር ምናምን። ምን ትፈልጋለች? ምን እየፈለግች ነው እያለች ነበር። አዲሷም ሰራተኛ ወይም አንድ ነት ማለት ነው። አሁን ያስቤዛ ልቆ እንደው ቼክ ላድርግ ምናምን ብዬሽ ነው ትላታለች ማለት ነው። ከዛም በኋላ እንግዲህ ጽናትና ሷም አንዳንድ መነጋገር ጀመሩ ማለት ነው። ከዛ በምሳሌ አነጋገር ማውራት ጀመሩ እና ሁለቱም ብቻ እየተነቃቁ ይመስላል፣ ተግባብተዋል ማለት ነው። ይችን እንግዲህ አዲሷ ሰራተኛ ይችንማ መጀመሪያ የመቀመጫ ወይም ብሏል። ስለዚህ ይችንማ ቀድሜ የማስወግዳት እሷን ነው ብላ ዝታለች ማለት ነው። እንግዲህ ድራማው እዚህ ጋ ነው የሚያልቀው ማለት ነው ያለቀው። እንግዲህ ቀጣዩ ምን እንደሚሆን አላቅም ብቻ ማለት አብረን የምናይ ይሆናል። ጽናትን ግን አዲሷ ሰራተኛ እንደምትበቀላት ወይም ደግሞ ድጋሜ መርዝ እንደምትሰጣት ወይም እንደምትመርዛት እርግጠኛ ነው ማለት ነው። እንግዲህ ቀጣዩን አብረን የምናይ ይሆናል። እስከዛው ድረስ በሌላ ቪዲዮ እስከምንገናኝ ድረስ እቸር ሰንብቱ። ለምን ቫዝሊን ይዘሽ መታሽ? ገላሽን አላሽሽም? እካካ እኔ እኮ ገንዘብ ከፍዬ ከጎዳን አንስቼ ዘርማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ።